እኔ ኮ ፋሚሊ ሁሌም ማይገባይ ነገር አለ ማለት፣ ሩታና ነፂ ሲጨቃጨቁ ነው የምናየው። አያው ሁላ የሩታና የነፂ መጨቃጨቅ ምንድነው ትርጉሙ? ምንድነው የሚያመጣው ለውጥ? ሩታ ምን ሆነሽ ነው ይላችሁ። ሩታ ማለት ነው አንድ ያልገባት ነገር አለ። ከነፂ ጋር መጨቃጨቁ ምንም ሊጠቅማት አይችልም። ከነፂ ጋር እያጨቃጨቀት ያለው አብርሃም ነው አይደል? ስለዚህ ነገሩን ማብረድም ማቅለልም ማክበድ የሚችለው አብርሃም ነው። አብርሃም ለነፂ ውጪ ከህይወቴ አታስፈልግም ብሎ ቢላት ነፂ ምንም አታመጣም። ከሩታ ጋርም እንደዚህ ሩታም ከነፂ ጋር አትጨቃጨቅም። ሁሉም ነገር ለአብርሃም ስትታ፣ ሩታ ከእንደዚህ አይነት ነገር መውጣት ስትችል ከነፂ ጋር ሄዳ እየተጨቃጨቀች ነው። አብርሃም ነው ሁሉንም ነገር ማቅለለም ማክበድ የሚችለው። ስለዚህ አሁን ላይ ሩታ መጨቃጨት ከነዚህ ጋር ምንድን ነው የሚያደርገው? ምን እያደረገች ነው? ሩታ ለምን በዚህ ልክ እራሷን ታስጨንቃል? በዛሬ ቪዲዮ ትናንት ነፂ ሩታ አቤል ሆነው በሰሩበት ቪዲዮ አንዳንድ ሀሳብ እንሰጥበታለን። ቪዲዮን እያየን ሀሳብ እንሰጥበታለን። ከዚህ በላይ ምን ይመስልሻል? ቢበቃ ሁሉም ነገር እዚህ ጋር ቢያበቃስ? ተገቢ ያልሆኑ ነገሮችን ባናደርግስ? እኔም አንቺም ሁላችንም እውነት ነው ይሄ ተገቢ ያልሆነ ነገር ነው ማለት በዚህ ልክ መጨቃጨቁ። ነፂ በዚህ ልክ እንደዚህ ችክ ማለቷ ድርቅ ማለቷ ተገቢ አይደለም። ምክንያቱም በባለትዳር እና በባለትዳር በሆኑ ሰዎች ናቸው ያለ የመጣችው የድሮ እንትኗን እያሳወሰች ድሮ እንደዚህ ነበርኩ እያለች አሁን እኮ እሱ ያለፈ ነገር ነው የተጣለ ነገር ነው አይደል? አንዴ እንዴት ነው የተበላ እቁብ መልሶ ብቻ ምን ማለት እንዳለብኝ አላውቅም። የእውነት ስለ ነፂ በጣም ግራ እየገባኝ ነገሮች ቢያበቁስ። በስነ ስርዓት የተወሪን ከሆነ ስራችን ይዘሽ እኔም አወራለሁ። በስነ ስርዓትማ ነው እያወራሁሽ እኮ ነገሮች እንዲያበቁ ፈልጋለሁ። ይበቃሻል፣ ከህይወቴ ውጪ እያልኩሽ ነው። ምን ማለት ነው? ከዚህ በላይ ምን መግባት አለ አሁን ላይ ባለትዳር የሆኑ ሰዎች ላይ እኔ ድሮ ፍቅረኛው ነኝ ብሎ መምጣት ከዚህ በላይ መበጥበጥ እኮ የለም። በቃ አሁን ላይ እነሱ ህይወት ላይ ገባሽ ማለት እኮ ነው። ከዚህ ሰሞኑ ስትናገር እናገር አንቺ ነሽ የመጣሽ ምን ያልመጣሁም ብላ ስትናገር ነበር። ነዚ እንዴ! በቃ ገባሽ እኮ፣ አሁን እኮ በጠበጥሻቸው፣ ህይወታቸውን አበላሻቸው ኑሯቸውን። ከዱባይ ተመልሰው አሪፍ ኑሯቸውን አጣጥመው ሲጀምሩ አንቺ መጣሽ። ከዚህ በላይ ምን መበጥበጥ አለ? ይህን ታሪክ ማለት ያለፈው ህይወት አሁን ላይ እንዲቀጥል ፈልገሽ ነው። ይህንን እያደረግሽ ያለሽው ማለት ያለፈው ህይወት ነው ያለው አንተ ነው ያልከው። ይህ እኮ እያለሽ ነው። በአብርሃም አፍም እኮ እየወጣ ነው። አረ አብርሃም እሷን ፈርቶ እኮ ነው። አይመለከተኝም ከህይወቴ ብቻ ውጪ። ያለፈ ህይወት ነው ይሄ፣ ያለፈ ህይወት ነው አብርሃምም ነግሮሻል። አቤልም ደገመልሽ አይደል? እንዴ አቤል እኮ አደለም ያለሽ፣ አብርሃምም ብሎሻል። ያለፈ ህይወት ነው እኛም እንልሻለን። ይሄ ሁሉ ኦዲየንስ ያለፈ ህይወት ነው እያለሽ ያለው ያለፈ ህይወት ደግሞ ዛሬ ላይ ምንም ሊሰራ አይችልም፣ ምንም የሚፈይደው ነገር የለም። ስለዚህ ያለፈ ህይወት ነው። አሁን አንቺ የራስሽ ሌላ ህይወት መጀመር ነው እንጂ ያለብሽ። ባለትዳር ከሆነ ሰው ጋር ያለፈ ህይወትን አስቀጥላለሁ ማለት አይቻልም። ሲጀምር ደግሞ እሱም ሂጅ ብሎሻል። ምን ፈልግ ይሄን ህይወት ለመበጥበጥ ነው? አይመለከትሽም። አንቺ እንድታምኝልኝ ደግሞ ይሄ የተፈራረምኩበትንም የትዳሬንም ና ላሳይሽ። አይገባም። ማን ስለሆንሽ ምን ስለሆንሽ ኦልሬዲ ተጠለሻል። ገባሽ ተጥለሻል፣ አታስፈልጊም ብሎ ከህይወቱ አባሮሻል። ስለዚህ ምንም ላረግ አለ የሚመጣት ከህይወቴ እንድትወጪ ብቻ በቃ። ግልጽና ግልጽ የሆነ ነገር ነገረቻት። ለነፂ ስትል የተፈራረመችበት ትዳሯን እውነት እንደሆነ የማወቅ ግዴታ የማሳወቅ ግዴታ ያለባትም ምክንያቱም ሁሉም ያውቀውና እሷም እውነት እንደሆነ የምታውቀው ነገር ነው። አብርሃምም የነገራት ነገር ነው። ስለዚህ ይህንን ተነግሯት የማያሳምናት ነገር ከሆነ የተፈራረመችበት ወረቀት አሳይቶ ከህይወቷ ማስወጣት ግድ የለባትም። በቃ ማውጣት ካለባት በግድ እንኳን ማውጣት ይቻላል። እሷ ምንም አይደለችም። ስለዚህ በቃ የተጣለች ነገር ነች፣ የተጣለ ነገር ነው። አሁን ላይ ደግሞ የተጣለ ነገር አይነሳም። ሌላ ሌላ ህይወት መፈለግ አለብሽ እንጂ የድሮ ነገር እያመጣሽ አሁን ላይ ባለትዳር በሆኑ ሰዎች መሀል መግባት የለብሽም። ሰላም ውድና የተከበራችሁ የኔ የአብቲ ፋሚሊ እንዴት ናችሁ? ደና ናችሁ? እንዲሁም የአብርሽና የሩታ ፋሚሊ የሆናችሁ በእያላችሁበት ሰላማችሁ ይዛለኝ እያልኩ ዛሬም እንደተለመደው በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ ማለት ነው። እንግዲህ ዛሬ ዛሬ የመጣሁበት ቪዲዮ ትናንት አቤል ነፂ ምናምን ከሩታ ጋር ሆነው የሰሩት ቪዲዮ ላይ አንዳንድ ሀሳብ ለመስጠት ወደ እናንተ መጥቼላችኋለሁ ማለት ነው። ያው ትናንትና ምንም አይነት ቪዲዮ አልሰራሁላችሁም በውስጥ መስመር ኢንቦክስ ላይ አብዮት በዚህ ሀሳብ በዚህ ቪዲዮ ላይ ምን ትልበታለህ ምናምን ስትሉኝ ነበር። የእውነት በጣም ይቅርታ አድርጉልኝ እና ዛሬ በሱ ቪዲዮ ላይ አንዳንድ ሀሳብ ለመስጠት ያው የብዙ ሰው ሀሳብ እንደምትሰሙ እንደምትሰሙ አውቃለሁ። ግን የኔንም ሀሳብ ምን እንደሆነ እንደምትጠብቁኝ አውቃለሁ። የሆነም ደግሞ እናንተን ሳላሳፍራችሁ ወደ እናንተ ዛሬ መጥቼላችኋለሁ ማለት ነው። ይህን ቪዲዮ ላይክ በማድረግ ትጀምሩልኛላችሁ። እንዲሁም የኔን ቪዲዮ ለመጀመሪያ ጊዜ የምታዩ ይህንን ቻናል ሰብስክራይብ እያደረጋችሁ ተቀላቀሉ እንግዲህ ትናንትና ነፂና ሩታ በጣም ሲጨቃጨቁ ነበር ከዚህ በፊትም ሰሞኑም እንደዛው ግን አሁን ላይ ያልገባኝ ነገር ቢኖር እኔ ነፂ ሩታ ከነፂ ጋር መጨቃጨቁ ምንድን ነው እያደረገ ያለው እዛ ጋር ለምንድን ነው የምትጨቃጨቀው ሁሉንም ነገር እኮ ነገሩን ማቅለልን ማክበድ የሚችለው አብርሃም ነው አይደል አብርሃም ሁሉንም ነገር ይችላል ማለት የመጣችሁን በስ በኩል ነው መሄድ የምችለውን በሱ በኩል ነው። ስለዚህ አሁን ሩታና እነዚህ መጨቃጨቁ ምን አስፈለገ? እነዚህ ልትጨቃጨቅ ትችላለች። ሩታ ግን ለምንድን ነው በዚህ ልክ እራሷን የምታስጨንቀው? ራሷን እየጎዳች ነው ያለችው። ሩታ ለምን ነገሩን ለሁሉ ነገር ለአብርሃም ትታ፣ አንተ እንዳመጣት አንተው ሸኛት፣ አንተው ከህይወታችን አስወጣልን ማለት ስትችል ለምን ትጨቃጨቃለች በዚህ ልክ? የእውነት ፋሚሊ ምን ማለት እንዳለብኝ አላውቅም። ሲቀጥል ደግሞ ሁሉንም ነገር እየነገረቻት ነው፣ በግልጽ እየነገረቻት ነው። ለአንቺ ስል የተጣለ እንትን ፋይሌን የተፈራረንኩበት ባለትዳር መሆኔን ለአንቺ ስል ማውጣት የለብኝም ግዴታ የለብኝም አያቻል። እውነት ነው፣ ግዴታ የለባትም። ምክንያቱም ሁሉም ነገር እያየች ነው እየሰማች ነው። ስለዚህ ማመን ካለባት በዚህን ሁሉ ነገር ማመን ትችል ነበር፣ ግን እቺ የምታምንና የምትሸነፍ ሴት አይደለችም። የእውነት ፋሚሊ በቃ የተጣለ ነገር ነው። ረዲ ተጥለሻል አለቻት እኮ በቃ እውነት ነው። ተጥለሻል። አንቺ ምንም አይደለሽም አሁን ላይ አብርሃም ህይወት ላይ ምንም ነገር አሰሪም። ምክንያቱም ድሮ ነበር ያለሽው፣ አሁን የለሽም። አብርሃም እንኳን ይህን ነገር ሊቀበልሽ አይችልም። አንቺ ዝም ብለሽ ትደክሚያለሽ እንጂ ማለት ነው። እንዴት ነው ማገናዘብ የማይችለው ሰው? አነጽ ያገናዝብ እንጂ ምን ሆነሽ ነው? እየበጠበጥሻቸው ነው አሁንም አንቺ መጣሽብኝ እንጂ ህይወቴ ላይ መጣሽብኝ እንጂ አልመጣሽም እያልሽ ነው አልመጣሁብሽም እያልሽ ነው። ግን በደንብ አርገሽ ነው የመጣሽ። ነው አብርሃምና ሩታ ከዱባይ ተመልሰው ኑሯቸውን በጣም በደንብ አጣጥመው ሊጀምሩ ሲሉ አንቺ መታሽ፣ አንቺ መጣሽባቸው። ስለዚህ ማን ነው የመጣው? ሩታ ነች ወደ አንቺ መጣሽ፣ ወይስ አንቺ ነሽ ወደ ሩታና ወደ አብርሃም የመጣሽው? የእውነት ፋሚሊ እኔ በጣም ግራ እየገባኝ ነው አሁን ላይ የነፂ ነገር ማለት ነው እኔ እንዴት አድርጌ እንዴት አርጌ እንደማስረዳት ወይም ደግሞ አብርሃምም ሩታም እያስረዳቱ ያሉት ነገር እንዴት አድርጎ እንደሚገባት አላቅም። ወይኔ ፋሚሊ፣ የእውነት ንግግር አላብዛባችሁና በቀጣይ ቪዲዮ በደንብ እናወራበታለን። በሌላ ቪዲዮ እንገናኛለን። በደንብ ስለ ነጽ በደንብ የምናወራበት ነገር አለ። ስለዚህ ይሄንን ቪዲዮ እኔ እዚህ ላይ ላብቃና በቀጣይ በደንብ እናወራበታለን፣ እንገናኛለን ማለት ነው። በያላችሁበት ሰላማችሁ ብዛለኝ። ይህንን ቪዲዮ ከወዳችሁት ላይክ ማድረጋችሁ እንዳትረሱ። ይውላችሁ ላይክ ስታደርጉ ማለት ነው። እናንተ ላይክ ባደረጋችሁት ቁጥር ነፂ ጋ አብርሃምም ጋ ሩታም ጋ ሁላቸውም ጋ የመድረስ አቅም አለው እና በተቻላችሁ መጠን ሼር ለማድረግ ሞክሩ። ምክንያቱም ሁላቸውም ጋ ደርሶ ይህንን ቪዲዮ ስለማያዩት ማለት ነው እና በቀጣይ ቪዲዮ እንገናኛለን። ሁላችሁ በያላችሁበት ሰላማችሁ ብዛለኝ። ወዳችኋለሁ። ይመቻችሁ።